ደግሞ ተናግሮ መጥቼ እንደሆነ እግዚአብሔር የምናገረኝን እናገርባቸዋለሁ። ነገራችሁ ሁሉ ወዳው ወዳው ወደ እናንተ ፈጥኖ ይመጣል። በተገፋይበት፣ በተዋረድክበት፣ በተጨነቅክበት በተጎሳቆልክበት መንደር ላይ እግዚአብሔር አምላክ ተፈላጊ ያደርጋል። ትፈልጋለህ፣ ትፈልጊያለሽ። ለምን በክብር ለንግስና ይፈልጉሃል፣ ለንግስና ለክብር ይፈልጉሻል፣ ይፈልጓል። ስለዚህ እግዚአብሔር ይህንን ቪዲዮ ሁላችሁም ዲዩት እያደረጋችሁ ሼር እያደረጋችሁ ኮፕ ሊንክ እያደረጋችሁ ለብዙዎች እንዲደርስ ላይክ፣ ሼር፣ ኮመንት እያደረጋችሁልኝ ብዙ ሰዎች እንዲያዩ ማድረግ ትችላላችሁ። ስለዚህ እግዚአብሔር አምላክ ኑሯችሁን፣ እቅዳችሁን፣ አላማችሁን እንደሚያስተካክል አምናለሁ። ዛሬ በህይወታችሁ ዘመን አይታችሁ የማታውቁት ክብር በህይወታችሁ ላይ ይመጣል። ይሄንን እግዚአብሔር በኔ ላይ ያደረገውን አውቃለሁ የምትሉ ሰዎች ብቻ ዛሬ እፈለጋለሁ። እግዚአብሔር ለክብር ፈልጎኛል። ብዙዎች ከእግዚአብሔር ዘንድ ተልኮ ይመጣሉ፣ ወደ እኔ ይመጣሉ። አየህ የገፉህም ዛሬ በእግሬ ስር ይወርቃል። የገፉሽም በእግር ስር ይወርቃሉ። እግዚአብሔር አምላክ ዛሬ ያንተን ነገር ያንችን ነገር ያከብራል። ሃሌሉያ ማጋዳጃ ላቦራሊና ማንት እግዚአብሔር ያከብረኛል የሚሉ ብቻ ለአስር አስር ሰዎች ሼር እያደረጋችው፣ ላይክ ሼር ዲዩት እያደረጋችው እንድትገቡ በክብር እናገራለሁ። ጌታ ዘመናችሁን ይባርክ። መጽሐፍ ምናካፍለው የምንከፋፈለው መጽሐፍ ክፍል ሁለተኛ ሳሙኤል ምዕራፍ አምስት ላይ የነበረው ቃል ነው። በዚህ ቃል መሰረት እንጸልያለንና የእስራኤል ነገድ ሁሉ ወደ ክብሮን ወደ ዳዊት መጥተው እንዲህ አሉ፣ እኛ ያጥንት ፍላጭ የሥጋህም ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እንደ እስራኤልን የምታወጣና የምታገባ አንተ ነበር። እግዚአብሔርም አንተን ህዝቡን እስራኤልን ህዝብ እስራኤልን ትጠብቃለህ በእስራኤልም ላይ አለቃ ትሆናለህ ትጠብቃለህ በእስራኤልም ላይ አለቃ ትሆናለህ ብሎ ነበር አሁን እስራኤል እነዚህ ሁሉ ወደ ዳዊት እንደመጡ ነው የሚናገረው መጽሐፍ ቅዱስ ያለ ሳኦል ሳይሞት በፊት ሳኦል ንጉሥ በሆነ ጊዜ አለ ሳኦል ንጉሥ በሆነ ጊዜ እግዚአብሔር አንድ ነገር ተናግሮብሃል። አንተ ግን ሳኦል ንጉሥ ሆኖ ሳለ እስራኤልን ህዝብ ታወጣና ታገባ ነበር። እግዚአብሔርም ደግሞ በእስራኤል ላይ ደግሞ አለቃ ትሆናለህ ብሎ መርጦህ ነበር፣ ደግሞ ተናግሮህ ነበር። አንተ እስራኤል አብያኖችን ሁሉ ትጠራለህ፣ ደግሞም ትሰማቸዋለህ፣ እንደገናም ታወጣለህ፣ እንደገናም ታገባቸው ነበራለ። ስለዚህ እነዚህ ሁሉ ዘመናት ሳኦል በህይወት በነበረበት ዘመን አንተ እንኳን እንደዚህ ካደረግ አሁን ሳኦል የለም አለ። ሳኦል ስለሌለ ንጉስ አጥተናል፣ ንጉሳችን እንድትሆን ትናንትና አንተ እግዚአብሔር እንደተናገረ በጆሮአችን ሰምተናል፣ በጆሮአችን በአይናችን ስትቀባ አይተናል። አሁንም ደግሞ በሳኦል ላይ የነበረው በሳኦል የነበረው ንግስና እግዚአብሔር እጥፍ አድርጎ በአንተ ላይ እንደሚያስቀምጥ እናውቃለን ማለታቸው ነው። ስለዚህ ፈለጉት፣ መጡ። ከዛ ካሉበት መንደር ካሉበት ሀገር ወደ ክብሮን መጥተው በሳኦል የነበረውን ንግስና አሁን ሳኦል ስለሌለ ያለውን ሰው እግዚአብሔር ቃልና እግዚአብሔር ድምፅ የነበረው የእግዚአብሔር ቃል ኪዳን የነበረው አሁን በዘራቸው ላይ ስፈለግ ዳዊት ብቻ ነው የቀረው። ስለዚህ ዳዊትን ለመፈለግ መምጣት አለባቸው። ዛሬ እግዚአብሔር አንድ ነገር ተናግሮኛል። በዘመን ሁሉ ላይ ትናንትና የገፉ ትናንትና ያንተ ነገር ያጠለሹ ያንተን ነገር በቃ ያሉ ሁሉ በእግራችሁ ስር መጥተው ተንበርክኮ ይለምኗቸዋል። እግዚአብሔር አምላክ እግዚአብሔር እንድብሎኛል በሕይወታችሁ ዘመን በዕቅዳችሁ በዓላማችሁ ላይ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ እንዲኖር ጸልያል። እግዚአብሔር ጠርቶሃል። እግዚአብሔር ጠርቶሻል። እግዚአብሔር ቀብተዋል። እግዚአብሔር አንተ ንጉሥ ትሆናለህ ወይም አለቃ ትሆናለህ ወይም አንተ አገልጋይ ትሆናለህ ብሎሃል። ወይም ትባረካለህ ወይም ባለጠጋ ትሆናለህ ብሎሃል። ትወልዳለህ፣ ታገባለህ፣ ትወልዳለህ፣ ትበዛለህ። እንደ አሸዋ እንደ ሰማይ ከዋክብት ህዝቤን አበዛለሁ ብሎሃል። ተናግሯል። ቃል ኪዳን ገብቶላል። አይቀርም ይፈጽምላል። አይቀርም ይፈጽምላል። ወዳጄ እነግራችኋለሁ፣ እግዚአብሔር አምላክ በሄዳችሁበት ቦታ ሁሉ ውጡና ውረሱ ያለውን ቃል ኪዳን እግዚአብሔር ለግብጽ ምድር ላይ ባሉበት ዘመን እስራኤልን ህዝብ ወደ ከነአን ማርና ወተት በምታፈሰው ወደ ከነአን ሀገር ትገባላችሁ ያለውን ቃል ኪዳን እግዚአብሔር አምላክ ያንን ቃል ኪዳን ጠብቆ ሳለ እነሱ ግን በምድረ በዳ ተቅበዘበዙ። ምንድን ነው ያቅበዘበዛቸው? የልባቸው ፍላጎት ክፉ ምሻት፣ እግዚአብሔር አምላክ የተናገራቸውን ቃል ኪዳን ማፍረስ። ወዳጄ የሚያፈርስ ሁል ጊዜ አይገባም። አንተ ማታፈርስ ከሆነ እውነት የምጠብቅ ከሆነ የእግዚአብሔርን አጀንዳ የምትቀደስ ከሆነ ተቀድሰ የምትሄድ ከሆነ የእግዚአብሔርን ሀሳብ የምታራምድ ከሆነ ትገባለህ። መንገድ ላይ አትሞትም። መንገድ ላይ አንተ አትቀርም። መንገድ ላይ አትገደብም። እግዚአብሔር ያለልህን ያለልሽን ሁሉ መውረስ ይሆንላቸዋል። እግዚአብሔር እንዲህ ብሎኛል። የመውረስ ዘመናችሁ ይሆናል። የመውረስ ዘመናችሁ ይሆናል። የመውረስ ዘመናችሁ ይሆናል። እግዚአብሔር ተናግሮ አይዋሽም። ወላጆቼ አያችሁ ዳዊትን መጀመሪያ ሳኦል ንጉሥ ሆኖ ሳለ ነው እግዚአብሔር እየተናገረው። ዛሬ ግን እንዲህ ሆነ፣ ሳኦል ሞቷል። ተፈልጎ በዳዊት መካከል የሚሆን ነገር አንድ ነገር አለ። እግዚአብሔር ሳኦል ንጉሥ ሆኖ ሳለ ዳዊትን መርጬዋለሁ ንጉሥ ይሆናል ብሎ ተናግሮታል። አሁን ደግሞ እኛ እንፈልገው፣ ፈለጋውን ተከትለን እንሄድለት፣ ሄደን ደግሞ ባለበት ቦታ እንስግድና አለቃችን ሆኖ እንድሾም እዛው ቀብተን እናምጣው። ኢየሱስ ጌታ። ዛሬ እንድ ነገር ሆነ፣ ባለህበት ቦታ ትቀባል። ተገፍተህ ተሰደህ በርክበት ቦታ መጥቶ ያሳደዱህ መጥቶ ይቀቡሃል። ያሳደዱሽ መጥቶ ይቀቡሻል። ያሳደዱህ ፈልጎ ይመጡልሃል። ያሳደዱህ ፈልጎ መጥቶ ይቀቡሃል። እግዚአብሔር እንድ ብሎኛል፣ እጄ በእናንተ ላይ ትመጣለች። ክብር ለኢየሱስም። ጠላት ባሳደደባችሁ፣ ጠላት ባወራባችሁ፣ ጠላት ባሸማቀቃችሁ ዘመን እግዚአብሔር አምላክ በሕይወት ዘመን ላይ አይተህ የማታውቀው ክብር ይጨምርባል። ክብር ለኢየሱስም። በዛው ዘመን ነው የሚለው በዛው ዘመን ኢየሱስ ጌታ። ዛሬም እግዚአብሔር ላንተና ላንቺ ቃል ኪዳን ገብቶላችኋል። ምን ብሎ አከብራችኋለሁ፣ ምን ብሎ አሻግራችኋለሁ፣ ምን ብሎ አከብራችኋለሁ። መክበር ይሆናል። ስለዚህ እንዲያል ስለዚህ መጡ መጡና እንዲህ ብሎ ተናገሩ እንዲህ ብሎ በእስራኤል አንተ ህዝቤ እስራኤል ትጠብቅ በእስራኤልም ላይ አለቃ ትሆን ትሆናለህ ብሎ ነበር የእስራኤልም ሽማግሌዎች ወደ ሁሉ ወደ ንጉሱ ወደ ክብሮን መጡ ንጉሱም ዳዊትንም በክብሮን በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ በኢየሩሳሌም በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት ይላል አያችሁ አይደለም ቃል ኪዳነ አይፈርስም ልጅነቴ አምላክ ያልከው ጌታ የልጅነቴ አባት ያልከው የልጅነቴ አምላክ ያላችሁት ጌታ ይመጣል ጊዜ አለው፣ ሰዓት አለው፣ ደቂቃ አለው፣ ማይክሮ ሰከንድ አለው። እግዚአብሔር አሁን አሁን አሁን አይደለም። እግዚአብሔር በጊዜው ውብ አድርጎ ሰርቷል። ስለዚህ ያንቺ ነገር በጊዜ እንዲሰራ፣ ያንተ ነገር በጊዜ እንዲሰራ አንተ መጠበቅ ያለብህ ከእግዚአብሔር ፊት ታጠፋ በፊት ነው። አትጥፋ፣ ከእግዚአብሔር አትጉደል፣ ከእግዚአብሔር በቅድስና ፈልገው። ዳዊት በቅድስና የፈለገ ነበር። እነሱ ይመጣሉ ብሎ አላሰበም፣ ግን ቃል ኪዳን ነበረው። አያችሁ፣ ቃል ኪዳን ነበረው። የተቀባው ቅባት ያስፈልጓል። በተቀባው ቅባት ብዙዎች ይፈልጉ ዘንድ እሱ ባያውቅም ፍለጋውን ደግሞ የሚከተል ብዙዎች ነበሩ። ለምን? የቅባቱ ውፍረት በሱ ላይ ቀብቷልና፣ የቅባቱ ውፍረት መጥቷልና። ወዳጅ፣ ቅባት ተቀብታል። ቅባቱ አንተን እንድትፈለግ ያደርጋል። ትፈለጊያለሽ፣ ትፈለጋለህ። እግዚአብሔር አምላክ እንዲህ ብሎኛል፣ የቅባቱን ኃይል ያዝ። ቅባት በያዝክ ዘመን ነገሪ ሁሉ ባዶ አይሆንም። ነገርሽ ባዶ አይሆንም። ነገሪ ባዶ አይሆንም። ትፈለጋለህ። እግዚአብሔር ካንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። በዘመናት መካከል በረከት ካንተ ጋር ይሆናል። ስኬት ካንተ ጋር ይሆናል። ስኬት ከአንቺ ጋር ይሆናል። ስኬት ከእናንተ ጋር ይሆናል። ስኬት ከኔ ጋር ይሆናል። መልካምነት ከእኛ ጋር ይሆናል። ደግነት ከእኛ ጋር ይሆናል። ብልጽግና ከእኛ ጋር ይሆናል። የአገልግሎት መስፋት ከእኛ ጋር ይሆናል። ጠላት ከሽፏል። የእግዚአብሔር ብርሃን ይክሰ የእግዚአብሔር መለኮታዊ ጸጋ ከእናንተ ጋር አለ። እግዚአብሔርን የሚጠሩ ሰዎች አያፍሩም። ስለዚህ ወንድሞቼ፣ እህቶቼ እግዚአብሔር በጠራኸው ልክ ወደ እናንተ ይመጣል። እግዚአብሔር በጠራሽው ልክ ወዳንቺ ይመጣል። የመጣው አምላክ ነው እንጂ ሰው አይደለም። ዛሬ እግዚአብሔር በሕይወታችሁ ዘመን አይታችሁ የማታውቁት ክብር ይጨምርባቸዋል። የኔ ነገር ይበዛል ካልክ ይበዛል። ሃሌሉያ። ከዚህ ደቂቃ ጀምሮ ዳርቻችሁ ይሰፋል። አንዳች ያጎደልባችሁ እግዚአብሔር አብ ጸጋ ያገኛችሁ ተባረኩ። ይህንን ዲዩት እያደረጋችሁ፣ ሼር እያደረጋችሁ፣ ላይክ እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ ይህን ቪዲዮ እንደወደዳችሁት አምናለሁ እግዚአብሔር ያሰፋኛል የሚል ሰው ሁል ጊዜ ላይክ ሼር ኮመንት እየጻፈ እግዚአብሔርን ህዝብ ይባርካል ከዛሬ በኋላ ትባረካለህ ትባረካለሽ ዳርቻ ሲፋል ያንቺ ነገር አይበላሽም ያንተ ነገር አይበላሽም የተወሰደብህ ምርኮ ይመለሳል ጠላት አጨነግፋለሁ ስል የጠላት አዋጅ ተጨንግፎ ጠላት ያንተን ነገር ላንተ ሊያውጅ መጥተው እራሱ የእሱን አዋጅ ካንተ አንደበት ሰምቶ ይወጣል። ክብር ለኢየሱስ ይሁን። ጠላት እገልሻለሁ ብሎ መጥቶ እገልሃለሁ የሚለውን ድምፅ ሊያወራ መጥቶ ከዛሬ ቀድ ጀምሮ እኖራለሁ የሚለውን አዋጅ ሰምቶ ይወጣል። ክብር ለኢየሱስ ይሁን። ነገርሽ መልካም ይሆናል። ነገሬ መልካም ይሆናል። ተባረኩ፣ ከፍ በሉ በኢየሱስ ስም አሜን።